ሰላም ጤና ይስጥልን አድማጭ ተመልካቾቻችን ህዳር 7 2018 ዓመተ ምህረት እለታዊ መረጃዎች እና ዘገባዎችን ይዤ መጥቻለሁ መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ በዚህ ሰዓት እንግዲህ የተለያዩ መረጃዎችን ይዣለሁ ከግንባር መረጃዎች መካከል ሶስተኛ ቀኑን የያዘውን በአስቸጋሪ መልካም ምድር አካባቢ እየተደረገ ያለውን ውጊያ ዛሬ ደግሞ ስድስት ተጨማሪ ግንባሮች የተከፈቱበትን የአጅሬ ጃኖራ የሰሜን ጎንደር የቆላ ወገራና አካባቢውን አውደ ውጊያ በተመለከተ እንደዚሁ ተጨማሪ መረጃዎችን የማደርሳችሁ ይሆናል ከዛ ባሻገር እንደዚሁ በምዕራብ ጎንደር መተማም እንደዚሁ ዛሬ ማለዳ የተሰማ መረጃ አለ። ይህንንም ወደ እናንተ አደርሳለሁ። እየተከታተላቸው አብራቸውን እንድትቆዩ ነው በክሮት የምጋብዛችሁ። እንደዚሁም ቀጠናዊ ፖለቲካዊና ዲፕሎማሲያዊ መረጃዎችንም አካትቻለው። የፋኖ መሪዎችም ጥሪ አስተላልፈዋል። ካስተላልፏቸው ጥሪዎች መካከል ሁለት መሰረታዊ ይዘቶች ተንጸባርቀዋል። ከዚህ ጋር ያለውንም ጨምሮ እንደዚሁ ወደ እናንተ የማደርስ ይሆናል። በተለያዩ አካባቢዎች የሌሊት ጸረ ሽምቅ ዘመቻዎች እንዲሁም ደግሞ የደፈጣ ጥቃቶች እና ድንገተኛ ጥቃቶችም ቀጥለዋል። እነዚህን በተመለከተ በተለያዩ አካባቢ ካሉ የግንባር መረጃዎች በዚህ ሰዓት ወደ እናንተ የማደርሰው ይሆናል። እናንተም እየተከታተላችሁ እስከመጨረሻ አብራችሁ እንድትቆዩ ነው በአክሮት የምጋብዛችሁ። በዚህ ሰዓት ከያዝኳቸው መረጃዎች መካከል ወደ ዋና ፖለቲካዊ መረጃዎች ስንሄድ ደግሞ ጠቅላይ ሚኒስትር ጽሕፈት ቤት አካባቢ እንደዚሁ አዲስ መረጃ አለ። ጠቅላይ ሚኒስትር ጽሕፈት ቤት አካባቢ ያለው ጥበቃና እንደዚሁ ፍተሻ ክትትል ቁጥጥር ከወትሮ የተለየ ሆኗል። የሚል መረጃ የሚቻለው ይህንንም የምትሰሙት ይሆናል። እነዚህና ሌሎች ፖለቲካዊ፣ ዲፕሎማሲያዊ፣ ወታደራዊ የአፍሪካ ቀንድ መረጃዎችን እየተከታተላችሁ ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችሁ መልዶት ኮም ላይ ልታደርሱ ይችላላችሁ። እንግዲህ በተለይ በአርሲ አካባቢ ያለው ጭፍጨፋ አሁንም እገተው እንደቀጠለ ነው። ይሄ ጥቃት እንግዲህ ዓለም አቀፍ መነጋገሪያ ሆኗል። ብልጽግናም በሃይማኖት ተቋማት ጉባኤ በኩል ሊያስተባብለው የሞከረው እንዲሁም ደግሞ ወደ አካባቢው የደቡብ እዝ አዛዥ ጀነራል ሰለሞን ኢቴፋ የትራንስፖርት ሚኒስትር አለሙ ስሜን፣ እንዲሁም ደግሞ የዞኑ አስተዳዳሪ እና ኢብራሂም ከድርን ልኮ ሊያስተባብለው እያልቻለው ጉዳይ ሆኖበታል። ከዚህ ጋር በተያያዘ እንግዲህ በጣም አንድ አሳዛኝ መልእክት ከቦታው ደርሶኛል። እንግዲህ ልብ ሰባሪ መልእክት ነው። ቃል በቃል መልእክቱን አነባዋለው። ትላንትና እየተፈጸመ ነው። ምናልባት ብዙዎቻችሁን ስሜት ሊነካ የሚችል መልእክት ነው። በምን ያክል ደረጃ ችግሩ ተስፋፍቶ እንደቀጠለ ከመጣልኝ መረጃ ነው። ኦሮሚያ አሮሲ አቦምሳ ሃይፋ ዳገት ይላል። እንግዲህ ሃይፋ ዳገት ተብሎ የሚጠራው አካባቢ እየሆነ ነው። እንግዲህ ይህንን መልእክት ያደረሱን ከቦታው ወዲያው ከዋናው መንገድ ራቅ ብለው ወደ ጫካ ይዘዋቸው እንደገቡ ተከታታይ የሩምታ ተኩስ ሰምተናል። ምናልባት የተወሰኑትን ሳይጨፈጭፏቸው አይቀርም። አውቶቡሱ በታጣቂዎች መንገድ ተዘግቶበት ቆመ ወደው ታጣቂዎቹ ወደ አውቶቡሱ ገብተው በኦሮሞኛ ሁሉንም ተሳፋሪ እንዲወርድ አዘዙ። ጭምብል አለባበሳቸው፣ መሳሪያ እያያዛቸው፣ አልባሳት አለባበሳቸው ከቴሌቪዥን የምናያቸውን የአልሸባብ ታጣቂዎች ይመስላሉ። ወዲያው አማራ ኦርቶዶክስ የሆናችሁ በዚህ በቀይ በኩል ተሰለፉ አሉ። ኦሮሞ የሆናችሁም በግራ ተሰለፉ አሉ። ወዲያው ቆጠር አድርገው ኦሮሞዎችን ወደ አውቶቡሱ ገብታችሁ ጉዞ ቀጥሉ አሉ። እኛ ጉዞ እንደጀመርን ሰላሳ አንድ የአማራ ኦርቶዶክስ ኦርቶዶክሶችን ከሃይፋ ዳገት ወደ ጫካ ይዘዋቸው ገቡ። ወዲያው ከዋናው መንገድ ራቅ ብለው ወደ ጫካ ይዘዋቸው እንደገቡ ተከታታይ የሩምታ ተኩስ ሰምተናል። ምናልባት የተወሰኑትን ሳይጨፈጭፏቸው አይቀሩም። እኔ ኦሮሞ ነኝ ብዬ በግራ በኩል ተሰልፌ ወደ አቦምሳ ገባሁ። እስካሁን ልቤ ሃይፋ ዳገት ታግተው ከተወሰዱት ዘመዶች ጋር ነው። እነማን ተጨፍጭፈዋል፣ እነማን ተርፈዋል? ሰቀቀን ላይ ነኝ። ሰው ላይ የተተኮሰ ጥይትና አየር ላይ የተተኮሰ ጥይት ድምፁ ይለያያል። በእርግጠኝነት የሩምታ ተኩሱ አየር ላይ የተተኮሰ አይደለም፣ በሰው ገላ ላይ ነው ያረፈው። ምን ነው እዛው በቀኝ በኩል ተሰልፌ አማራ ኦርቶዶክስ ነኝ ብዬ መከራውን ብቀበል ላለው ይላል። እንግዲህ አሳዛኝ መልእክት፣ ከአሩሲ አቦምሳ እያደረሱ አንድ ከገታው የተረፉ ተሳፋሪ ህዳር ስድስት ትላንትና ሁለት ሺ አስራ ስምንት ከናዝሬት ወደ አቦምሳ ሲጓዝ ከሃይፋ የተባለ ቦታ ሰላሳ አንድ አማራ ኦርቶዶክሶች ታግተው ተወስደዋል። ከዚህ እገታ የተረፈ ሰው ቀጥታ የላከው መልእክት ነው፣ እንግዲህ ከላይ እያነበብኩላችሁ ሳይጨመር ሳይቀነስ። ይህ እገታ ሲፈጸም አለሙ ስሜ፣ ሜጀር ጀነራል ሰለሞን ኢቴፋ፣ ኢብራሂም ከድር የአቦምሳ ከተማ ህዝብ ሰብስበው ሰሞኑን በዚህ አካባቢ በሃይማኖትን መሰረት ያደረገ ግጭት ተቀስሷል የሚባለው ውሸት ነው፣ ሰላም ነው ብላችሁ ይህንን ለሚዲያም ለህዝቡም ተናገሩ፣ የጥላት ወሬ ነው በሉ፣ የብልጽግና ጉዞ አይቆምም እያሉ ምናባዊ የብልጽግና ስብከት ይሰብኩ ነበር። ይሄ የሆነ ባለበት ሰዓት እንግዲህ ያሳዛኝ መልእክት ከቦታው እየደረሰ ነው። ባለፈው ባሩሲ የተፈጸሙትን በአራት ወረዳዎች በኦርቶዶክሱ ላይ ያነጣጠሩ ጭፍጨፋዎች ተከትሎ ዓለም አቀፍ ተቋማት እንደዚሁ ጉዳዩ መነጋገር አድርገውታል። ከእነዚህ መካከል በኒዘርላንድ ሆላንድ የፓርላማ አባልና የኦርቶዶክስ እምነት ተከታይ የሶርያ ኦርቶዶክስ እምነት ተከታይ ፓርላማ አባል። ሀገሪቱ የውጭ ጉዳይ ሚኒስትር የጻፉት ደብዳቤ አንድ አሜሪካዊ የካውንቲ የምክር ቤት አባል ዶናልድ ትራምፕ የጻፉት ደብዳቤ እንዲሁም ደግሞ የዓለም የቤተ ክርስቲያናት አብያተ ህብረት ለቅዱስ ፓትርያርኩ የጻፉት ጽሁፍ የህንድ ቤተ ክርስቲያን በጉዳዩ ላይ እንደዚሁ ኦርቶዶክስ ቤተ ክርስቲያን የወጣቸውን መግለጫ ጨምሮ ጉዳዩ ዓለም አቀፍ መነጋገሪያ ሆኗል። ይሄ ጥቃት አልተፈጸመም በተባለበት ሁኔታ ትላንትና እንግዲህ እናንተ በቀይ ተሰለፉ እናንተ በግራ ተሰለፉ ካሉ በኋላ ታጣቂዎቹ ይዘዋቸው ሂደዋል። እዚህ አካባቢ ያለውን የታጣቂዎች እንቅስቃሴ በተመለከተ የምታስታውሱ ከሆነ አድማጅ ተመልካቾች፣ ከአሁን በፊት ጉዳዩ ከመደበኛው ታጣቂዎች ከመደበኛው አካባቢው ስምሪት ይለያል። እዚህ አካባቢ አልሸባብ ህዋስ ወይም ደግሞ ሴል እየዘረጋ ነው በባሌና በአርሲ ተራሮች የስልጠና ማዕከላት እንዲሁም ደግሞ የትርክትና ዶክትሬሽን የሚሰጡባቸው ተቋማት ጭምር ነበሩ። ከአሁን በፊት ህወሀት ኢህአዴግ በነበረበት ጊዜ ተዘግተው የነበሩ ተቋማት ጭምር ተከፍተው አሁን ከአርሲ ተራሮች ከባሌ ተራሮች እስከ ሐረርጌ ባሉት ቀጠናዎች እንቅስቃሴ አለ። ይሄ እንቅስቃሴ የመካከለኛው ሸበሌ ተብሎ በሚጠራው የሶማሊያ ቀጠና ካለ የአልሸባብ ቡድንና በፑንትላንድ ተራሮች ላይ ካሉ ያልሸባብ ሴሎች ጋር ቀጥታ ግንኙነት ያለው ጉዳይ እንደሆነ ነው። ለምን ጉዳዩ መሸፋፈን እንዳስፈለገ እስካሁን ግልጽ አይደለም። ጉዳዩ ግን ይሄ እንደሆነ ነው መረጃዎች የሚያሳዩት። ምርመራ የሚያደርጉ አካላት ይህንን ተከትለው ምርመራ ሊያደርጉ ይችላሉ። እዛው አካባቢ ተወልደው ያደጉ ሰዎች ጓደኞቻቸው ለስልጠና ወደ ሶማሊያ ሞቃዲሾ እና ወደ ፖንትላንድ እና ፖንትላንድ ተራሮች ደርሰው መምጣታቸውን እየገለጹ ነው የሚገኙት። ለማንኛውም አካባቢ ያለው ሁኔታ ይህንን ይመስላል። እንግዲህ 31 የኦርቶዶክስ እምነት ተከታዮች ታግተው ተወስደዋል። ባርሲ የኦርቶዶክስ እምነት ተከታዮች ላይ ግፉ ቀጥሏል። ትናንትና እንግዲህ እነዚህ ኦርቶዶክሶች የታገቱት በደቡብ እዝ አዛዥ ጀነራል ሰለሞን ይተፋይ፣ የትራንስፖርት ሚኒስተሩ አለሙ ስሜ፣ የዞኑ አስተዳዳሪ ኢብራሂም ከድር ሕዝብ ሰብስበው እየተናገሩ በነበረበት ሰዓት ነው። እንግዲህ ከመልእክቱ ላይ የተወሰደ መረጃ ነው። እነዚህ እንግዲህ ከናዝሬት ወደ አቦምሳ ሲጓዙ በነበረበት ወቅት አቦምሳ ከተማ አቅራቢያ 10 ኪሎ ሜትር ላይ ነው። አጋቾቹ ታጣቂዎቹን ታጋሽ ታጣቂዎቹ አውቶቡሱን አስቁመው ተሳፋሪዎችን ካስወረዱ በኋላ ከላይ እንደተገለጸው እንግዲህ ኦርቶዶክስ ናማሪያ ሆናችሁ በቀይ የተሰለፉ ኦሮሞ ሆናችሁ በግራ ብለው ከለዩ በኋላ እነዚህን እየወሰዷቸው ሰላሳ አንድ ተሳፋሪዎች እስካሁን ያሉበት ሁኔታ አልታወቀም። ይህንን በተመለከተ ልዩ ቦታው ይሄ ገታ የተፈጸመው ሃይፋዳ ገት ተብሎ የሚጠራ አካባቢ ነው። ህዳር ስድስት ከቀኑ ስምንት ሰዓት ከናዝሬት ወይም ደግሞ ከአዳማ ወደ አርሲ አቦምሳ ወረዳ ይጓዝ የነበረ ተሽከርካሪ ላይ ነው። ሌሎች አስተያየቶችንም እንደዚሁ አድርሳችሁኛል። እንግዲህ በተለይ አስተያየቶችም በመረጃዎች ላይ ምናልባት በዚህ ሚዲያ ትኩረት እያገኙ ነው ብዬ አስባለሁ። በአማራ ክልል እየተፈጸመ ያለውን የጦር ወንጀሎች፣ የሰብአዊ መብት ጥሰቶች በተመለከተ በገበሬዎች ላይ፣ በሃይማኖት አባቶች ላይ፣ በነጋዴዎች ላይ፣ በጤና ባለሙያዎች፣ በሌሎች የመንግስት ሰራተኞች ላይ የሚፈጸመው ግፍና ሰቆቃ አስገድዶ መድፈር እስከ ማዋረድ እና ማዋከብ የሚደርሰው ግፍ በተለይ የገበሬዎቹን ትጥቅ ማስፈታትና የስነልቦና ጫና ውስጥ የመክተት ተግባር እየተፈጸመ ያሉ በደሎች በቂ ትኩረት አላገኙም የሚል እንደዚሁ እንግዲህ አስተያየቶችን አርሳቸዋል። በጦርነቱ ውስጥ ያለው አስከፊ ሰብዓዊ ጥሰት በአደገኛ ብሄርተኝነት ተኮትኩተው ያደጉ በውሸት ትርክት ፀረ አማራ አቋም ይዘውና በዚህ ፍልስፍና ያደጉ የጦር መሪዎች የሚሰጡት ስምሪትና የሚፈጸመው ግፍና ሰቆቃ በመደበኛ ጦርነት ብቻ የሚመዘገብ አይደለም። የውስጥ የፖለቲካ የብሄር ፍላጎት ጭምር ማስፈጸሚያ ሆኗል። በዚህ የሚገርመው ግን የአማራ ብልጽግና ከነተመስገን ጥሩነ እስከናረጋ ከበደ ያሉት ከላይ እስከታች ድረስ እንግዲህ በዚህ የብሄር ስምሪት ውስጥ ለገቡ ወታደራዊ አዛዦችና የፖለቲካ ተሿሚዎች አጋርነታቸውን እያሳዩ የሚደርሰው በደል መደበኛ ሕግ ማስከበር ወይም ደግሞ ጦርነት ተብሎ ከሚጠራው በተለየ መንገድ ነው። የገዳማት አባቶች እንዲሁም ደግሞ ምልክት የተባሉትን በሙሉ እና በስነ ልቦና ጭምር እንግዲህ ያው አንዳንድ አጸያፊ ስድቦች ጭምር ያሉባቸው ናቸው ወታደሮቹ የሚፈጽሟቸው ጥቃቶች የሚለው ነው ትክክል ነው። እንግዲህ የበያንዳንዱ በእያንዳንዱ ቦታ ያሉ ጉዳዮች እየተመዘገቡ ነው። ሰሞኑን እንኳ ላሊበላ አካባቢ የተፈጸሙ ግብረ ሰዶሞችን በተመለከተ እንግዲህ በዚህ ነው የተጋለጠው አሁን ጉዳዩ ክትትል እየተደረገበት እንደሆነ ቤተሰቦቻቸው ተናግረዋል። ወደ ሌሎች መረጃዎች ይሄዳለው። ወደ አዲስ አበባ የሚወስድን መረጃ ላይ የማስከትለው ጠቅላይ ሚኒስትር ጽሕፈት ቤት ጥበቃና ፍተሻ ተጠናክሯል፣ ይላሉ የመረጃ ምንጭ። ከወትሮ የተለየ ነው። ሰራተኛ ፍተሻና ክትትል ቁጥጥር በተለየ መንገድ ተጠናክሯል። ከዚህ በፊት የእጅ ስልኮቻቸው ለፍተሻ በሚል በፌደራል ፖሊስ ተወስደው ከስራ የታገዱ ሰራተኞች እስካሁን ድረስ ወደ ጠቅላይ ሚኒስትር ጽሕፈት ቤት ወደ ስራቸው አልተመለሱም። እነሱም ከስራ እንደታገዱ ናቸው። እንግዲህ በተለይ በኤሌክትሮኒክስ መሳሪያዎች ከሚደረገው ፍተሻ ባሻገር በፌዴራል ፖሊስ በአነፍናፊ ውሾች እየታገዘ ፍተሻ በቢሮ ውስጥ ተደርጓል፣ እየተደረገም ነው። ይህንን ስጋትና ውጥረቱን ማሳያ ነው የሚሉት የመረጃ ምንጭ የመከላከያ አዛዦች እጀባና ጥበቃንም በተመለከተ ከወትሮ በተለየ ሁኔታ የሪፐብሊካን ጋርዱ ጥበቃና ፕሮቶኮል ልዩ እጀባ ኃላፊነት ወስዶ ስምሪት እያደረገ ነው ይላሉ። ቀድሞ ከፍተኛ ወታደራዊ አዛዦች እና ባለስልጣናት የግል ጥበቃና አጀባን በተመለከተ የቅርብ ቤተሰባቸውን ወይም ደግሞ እነሱ የሚያምኑበትን ሰው በራሳቸው ይመድቡ ነበር። አሁን ግን ሙሉ በሙሉ ይሄ ከተወሰኑት ባለስልጣናት ውጭ በሚያውቋቸው ልዩ አጃቢዎችና ጥበቃዎች የሚጠበቁ የሉም ሁሉም በሪፐብሊካን ጋርድ ስምሪት ብቻ በሚሰጣቸው ጠባቂዎች ነው የሚጠበቁት ብለዋል አብይ አህመድ እየጨመረ የመጣውን ስጋት ተከትሎ በጥበቃና ደህንነት ጭምር ያሉ ጉዳዮችን ከመደበኛ ስራው ጎን ለጎን ራሱ እየተቆጣጠረ እንደሆነም የመረጃ ምንጮቹ ገልጸዋል ጠቅላይ ሚኒስትር ጽህፈት ቤት በኩል የሰላሌ ተወላጆች በጅማ ተወላጆች ተተክተዋል እንግዲህ በዚህ አካባቢ በስም እየተጠቀሱ ናቸው እንግዲህ ለቤተሰቦቻቸው ለእነሱ ደህንነት ሲባል የሰላላይ አካባቢ ተወላጅ የነበሩ ጠቅላይ ሚኒስትር ጽህፈት ቤት ውስጥ ይሰሩ የነበሩ አሁን በጅማ ተወላጆች ተተክተዋል፣ የአመኔታ ጉዳይ ስለሆነ ሲሉ ገልጸዋል። በዚህ በኩል እንግዲህ በቢሮ የታገዱ እስካሁን ድረስ ስልካቸው ያልተመለሰላቸውም መኖራቸው ነው እየታወቀው። ጉዳዩ ምንድን ነው በሚለው ጉዳይ ላይ ግን እስካሁን ድረስ እየተደረሰበት ዝርዝር መረጃ የለም። አጠቃላይ ስጋትና ውጥረቱን ተከትሎ ነው ይሄ እየሆነ ያለው። ወደ ሌላው መረጃችን ስንሄድ እንግዲህ የኤርትራ በማስታወቂያ ሚኒስትሯ በኩል የማነ ገብረ መስቀል በኩል ለኢትዮጵያ የውጭ ጉዳይ ሚኒስተር በቃላት አጸፋዊ ምላሽ ሰጥታለች። ያው እንግዲህ ሰሞኑን በአዲስ አበባ ዩኒቨርሲቲ በሆርን ሪቪው የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ በአርባ ሁለት ሀገራት የአምባሳደሮች በተገኙበት ያቀረበው ንግግር ነበረ። ይህንን በተመለከተ በተለይ ኤርትራን በተመለከተ ያቀረበው ንግግር ላይ ኤርትራ ምላሽ ሰጥታለች የማነ ገብረ መስቀል የኤርትራ ቃል አቀባይ የዶን ጢሞቴዎስ ኤርትራን በተመለከተ የኢሳያስ ዶክትሪን ወይም ደግሞ ትረክ በኢትዮጵያን መበጥበጥ አለመረጋጋት በኢትዮጵያ ውስጥ ጉዳይ ላይ ጣልቃ በመግባት ላይ የተመሰረተ ነው የኢሳያስ ዶክትሪን የሚለውን ንግግር በተመለከተ ምክንያታዊነት የሌለው ተቀባይነት የሌለው ሲሉ የማነ ገብረ መስቀል አጣጥለውታል ቀጥለውም ኢትዮጵያ በኢትዮጵያ ውስጥ ግጭትና ጦርነት ያለው በተሳሳተ አመራር ችግር እንደሆነም እንደዚሁ እንግዲህ ይህንንም ለማሳየት ሞክረዋል። የችግሩ ምንጭ በኢትዮጵያ ውስጥ ያለው የተሳሳተ መንግሥታዊ አመራር ነው ይለው ሲሉ አያይዘውም ብልጽግና ፉከራና ዛቻውን ቀዝቀዝ አድርጎታል ብለዋል። እንግዲህ ብልጽግና ላለፉት ሁለት ዓመታት ኤርትራ ላይ ያነጣጠሩ ፕሮፓጋንዳና ዘመቻዎችን፣ ቀይ ባህር እንገናኝ የሚሉ ዛቻዎችን ያሰማ ነበረ። አሁን ይህንን ሰሞኑን ዛቻና ማስፈራሪያ ወደ ተጎጂነትና ትርክት ራስን ወደ መከላከል ቀይሮታል ነው ያሉት በኃይልና በዲፕሎማሲ ቀይ ባህርን ወስዳለው አሰብ እንገናኝ የሚለው በግደለሽነት በግደለሽነት ቀይ ባህርን በተመለከተ የቀሰቀሱት ጦርነት ራስን ወደ መከላከል ስልት ዝቅ አድርገውታል። ያም ሆኖ ብልጽግና ከባህር በር በባህር በር ሰበብ አሁንም የተስፋፊነትና የጦርነት አጀንዳውን እያራመደ ነው ሲትል እንግዲህ ኤርትራ ይህንን ክስ አሰምታለች ወይም ደግሞ ምላሽ ሰጥታለች። እንግዲህ ቀይ ባህር መሰረት ያደረገው ፖለቲካዊ ወታደራዊ ቀጠናዊ ጥምረት ግን በግብፅ፣ በኤርትራ በሳውዲ አረቢያን ጨምሮ ከቀይ ባህር በስተ ምስራቅና ከቀይ ባህር በስተ ምዕራብ ባሉት ሀገራት አሁንም እንግዲህ ወታደራዊ ጥድፊያው እንደቀጠለ ነው። ከቀይ ባህር ባሻገር እንደ ሶማሊያ ያሉትን ጭምር በማካተት ነው ይህ እንቅስቃሴ እየተደረገ ያለው። ሰሞኑ እንግዲህ የጋራ የጓድ ወታደራዊ ልምምድ መደረጉም ይታወቃል። የግብፅ ሚዲያዎች በዚህ ጉዳይ ላይ አጀንዳ እንደዚሁ አጀንዳ ጥለዋል። ተከላካይነት ደረጃ ዝቅ ማለታቸውንም እንደዚሁ የግብፅን የአረብኛ ሚዲያዎችን እየተከታተሉ ወደ አማርኛ የሚመልሱ እንደዚሁ ሚዲያና አክቲቪስት ባለሙያዎች እየተናገሩ ነው። የግብፅ የሰሞኑን የግብፅ ሚዲያዎች የቀይ ባህርን ትኩረት አድርገው የአባይን ጉዳይ ረስተዋል። ከአባይ ፖለቲካ ወደ ቀይ ባህር ፖለቲካ ለመከላከል መግባታቸውን ይገልጻሉ። እንግዲህ በዚህ ቀጠናዊ መረጃዎች ላይ የአባይ ፖለቲካን በተመለከተ ከግብፅ ሚዲያዎች የተገኘው መረጃ አባይን በተመለከተ ኢትዮጵያና ግብፅ በአንዳንድ ጉዳዮች ላይ ለመስማማት ጫፍ ላይ ደርሰዋል ሲሉ የግብፅ ሚዲያዎች ይህንን አውጥተዋል። በየትኛው ጉዳይ ላይ በየትኛው ጉዳይ ላይ ነው ለመግባባት እና ድርድር ላይ የደረሱት በየትኛው ጉዳይ ላይ ንግግር ተጀምሯል የሚለውን ጉዳይ በተመለከተ አላካተቱም። ሆኖም ስለ ጉዳዩ ግን ከኢትዮጵያም ሆነ ከሶስተኛ ወገን የኢትዮጵያና የግብፅን ድርድር በተመለከተ የወጣ መረጃ የለም። የግብፅ ሚዲያዎች ግን በአንዳንድ ጉዳዮች ላይ ስምምነት ሊደረስ ነው የሚል መረጃ ይዘው ወጥተዋል። ወደ ግንባር መረጃዎች ነው የምመለሰው። ወደ ግንባር መረጃዎች ስመለስ ፋኖ ዘመነ ካሴ ጥሪ አቅርቧል። በሁለት ጉዳዮች ላይ ነው ጥሪ ያቀረበው። አንደኛው የከተማው ህዝብ አጠቃላይ ይህን ስርዓት እንዲታገልና አስፈላጊውን ድጋፍ እንደሚያደርጉ ለህንን አረመኔ ስርዓት መታገል አለባቸው የሚል ለከተማው ህዝብ ጥሪ ያደረገ ሲሆን፣ ሌላው ደግሞ አንድነትን በተመለከተ ፋኖ እየሰለጠነ አንድ እየሆነ እየመጣ ነው። በዚህ በኩል ላለውም ጥሪ አቅርቧል። ሶስተኛው እንግዲህ አጋርነትን መፍጠርን በተመለከተም እንደዚሁ ንግግር አድርጓል። አጋሩነን ከሌሎች ኢትዮጵያውያን ጋር አጋርነት ፈጥረን እየመጣን ነው የሚል መልእክትም አስተላልፏል። እስካሁን ድረስ በይፋ ከየትኞቹ የኢትዮጵያ ኃይሎች እንዲሁም ደግሞ ሌሎች ኃይሎች ጋር የሚለው አልተገለጸም። ግን በሌሎቹ ጋር እያብረን አስተላልፍ ፈጥረን እየመጣን ነው ብሏል። ሌላው ኒው ሴንትራል አፍሪካ እየተባለ ሚዲያ በአማራ የተደረገውን ጦርነት በተመለከተ የዶክተር ሰናይት ጋር እንደዚሁ ቆይታ አድርጓል። ጦርነቱ የፈጠረውን ቀውስ በተመለከተ ከዶክተር ሰናይት ጋር ባደረገው ቆይታ እየተፈጸመ ያለውን ሰቆቃ የጦርነቱን ሁኔታ በተመለከተ ሽፋን ሰጥቷል። ከፌደራል መንግስቱ ኃይሎች ባሻገር የክልል ኃይሎች በአማራ ክልል ጦርነት እየተሳተፉ ስለመሆናቸውም እንደዚሁ ዶክተር ሰናይት ይህንን አንስታለች። ዶክተር ሰናይት በህዋት የተፈጸመውንና ከህዋት በኋላ ደግሞ አብይ አህመድ ወዲሁኑ እንደመጣ በአዲስ አበባና በወለጋ የተፈጸሙትን ጭፍጨፋዎች ጨምሮ አሁን በአማራ ክልል እየተደረገ ካለው ጦርነት ጋር በተያያዥ ጉዳዮቹን በገፊና በማሳያነት አንስታለች። ከዚህ ጦርነት ቀደም ብሎ እንግዲህ አብይ አህመድ እንደመጣ ጀምሮ በቤተክርስቲያን ላይ ጭምር ያነጣጠሩ ጥቃቶች እንደነበሩና ይሄ ጦርነት በቂ ዓለም አቀፍ ትኩረት አላገኘም ብላለች ሰናይት። ዶክተር ሰናይት አብራም እንግዲህ በህዋትና ፌዴራል መንግስት በኩል የነበረው ጦርነት ዓለም አቀፍ ትኩረትና ዓለም አቀፍ ሽፋን አግኝቶ ነበር። ይሄኛው ግን እየተፈጸመ ያለው ግፍና ሰቆቃም ሽፋን አላገኘም ብላለች። ኒው ሴንትራል አፍሪካ የሚባለው ናይጀሪያ መቀመጫውን ያደረገ ሚዲያ እንደሆነ እንግዲህ መረጃዎቹም እያሳያሉ። ወደ ሌሎች መረጃዎች ሲሄድ ወደ መተማ ምዕራብ ጎንደር የሚወስደን መረጃ ነው የማስከትለው። በመተማ ቋራ ቀጠና ቋራ ከደለጎ ከተማ እና ከሽንፋ ከተማ ተነስተው ወታደራዊ ሎጂስቲክ ለመቀበል እንቅስቃሴ ላይ በነበሩ የመንግስት ወታደራዊ ተሽከርካሪዎች ላይ ድንገተኛ ጥቃት ተፈጽሟል። በተፈጸመው ጥቃት ሰብዊ ቁሳዊና ወታደራዊ ኪሳራ ደርሷል፣ ነው የተባለው። ዛሬ ማለዳ ከማለዳው 11 ሰዓት 45 ደቂቃ ገደማ ልዩ ስሙ መገንጠያ ተብሎ የሚጠራው አካባቢ ነው የደፈጣ ጥቃት የተፈጸመው። በፋኖ ሁለት ክፍለ ጦሮች በጋራ በተፈጸመው የዶሽቃ እና እንዲሁም ደግሞ የቦምብ ጥቃት ወታደራዊና ሰብዊ ቁሳዊ ኪሳራ ደርሷል። እንደ መረጃ ምንጮቹ ከሽንፋ ወታደራዊ ማዘዣ ለሎጅስቲክ ጭነው እናጅበው ለመስጠት እንዲሁም ደግሞ በተቃራኒው ከቋራ ጎለጎ ይዘው ጎለጎ ከተማ ይህንን ለመቀበል የመጡ ወታደራዊ ኃይሎች ላይ ነው ጥቃት እየተፈጸመው። በዚህ የደረሰው ዝርዝር ጉዳት አልታወቀም። ሆኖም እንግዲህ በተለይ መገንጠያው አካባቢ ሰላሳ ተሽከርካሪዎች ከሁለቱም አቅጣጫዎች መጥተው እንደነበር የገለጹት የመረጃ ምንጮቹ ወታደራዊ ጥቃቱ በተሽከርካሪዎች ላይ፣ በሬሽን ላይ እንዲሁም ደግሞ በቡድን መሳሪያዎች ላይም ጉዳት አድርሷል። በሰዎች ላይ የደረሰው ጉዳት በዝርዝር አልታወቀም። በፋኖ በኩል የደረሰው ጉዳት የለም። ከሰላሳ በላይ ተሽካሪዎች ናቸው ከሁለቱም አቅጣጫ የተንቀሳቀሱት። ከዚህ ውስጥ አስር የሚሆኑት የድሽቃ ጥቃት ተፈጽሞባቸዋል። በድሽቃና በብሬን አይሰጋ መገንጠያ ላይ የደረሰው የተሽካሪዎች ውድመትና ቁስለኛና አስከረኞችን ለማንሳት ተጨማሪ ኃይል ከሽንፋ ወደ አካባቢው ተንቀሳቅሷል። ሌላው ኃይል ደግሞ ወደ ሽንፋ ወደ ኋላ ተመልሷል ነው ያሉት። አይሰጋ መገንጠያ አካባቢ አሁንም ውጥረት እንዳለ የመረጃ ምንጮቹ ገልጸዋል። ሌላው ሰሜን ጎንደር ሰሞኑ እንግዲህ በተለይ በዳባት በወገራ፣ ባርማጭሆ እንዲሁም ደግሞ በአዳርቃይ ቆላማና ሰንሰለታማ አካባቢዎች ያለውን ዘመቻ የተመለከተ ነው። በአጅሬ ጃኖራ ሶስተኛ ቀኑን የያዘው ውጊያ ዛሬም ወደ አካባቢው ከስድስት አቅጣጫዎች ተጨማሪ ኃይል ተንቀሳቅሷል። ከሳንጃ ከእንቃሽ፣ ከኖራ፣ ከዳባት፣ ከወገራ እና ከመናፈሻ በኩል ጎዳ አካባቢው ተጨማሪ ኃይል ስለመንቀሳቀሱ የገለጹት የመረጃ ምንጮች ትላንትና በነበረው ውጊያ ወደ አጅሬ ተራራ ወጥቶ የነበረው የመንግስት ኃይል ዛሬ ተጨማሪ ኃይል መምጣቱን ተከትሎ ጎዳ አካባቢው አዲስ ስምሪት እያደረገ ነው። በዚህ እጅግ አስቸጋሪ በሚባለው መልክዓ ምድር ሁለት ቀናት በተደረጉ ውጊያዎች የደረሰው ሰብአዊ ቁሳዊና ወታደራዊ ኪሳራን ለማረጋገጥ አልተቻለም። ዛሬ ተጨማሪ ኃይል እንደገባ ነው ዘመቻና እንቅስቃሴ የተጀመረው። ዛሬ ከስድስት አቅጣጫ ተጨማሪ ኃይል ገብቶ ለአንድ ሳምንት የታቀደ የእግረኛ የምካናይዝድ የኮማንዶ እንቅስቃሴ አለ ያሉት የመረጃ ምንጮች፣ በዚህ እንግዲህ በተደጋጋሚ ከዚህ በፊትም እንደዚህ አይነት በቅድ የተያዙ ዘመቻዎች በዚህ አካባቢ ተደርገዋል። ትልልቅ ዘመቻዎች። ዘመቻዎቹ ግን ለመንግስት ኃይል ከልቂቱ ውጭ ያመጡለት ውጤት የለም። በአንድ ወቅት በዚህ አካባቢ በተደረገ ዘመቻ 136 ሚሊሻዎች ያለቁት በዚህ መልካም ምድር ውስጥ ነው። ስለዚህ ከዚህ አንጻር ተጨማሪ ኃይል ቢገባም የተለየ ነገር ሊፈጠር ይችላል ብለን አናስብም ሲሉ ነው የመረጃ ምንጮቹ ይህንን እየገለጹት። ሌላው ወደ ምስራቅ ጎጃም ስንሄድ ምስራቅ ጎጃም በሁለት አቅጣጫ ስምሪት ይዞ ከተንቀሳቀሰ መንግስት ኃይል ጋር እንደዚሁ ውጊያና የደፈጣ ጥቃት ተፈጽሟል። በሌሊት ከደብረ ኤልያስ እና ከደብረ ማርቆስ ከተማ በቸር ተከልና በየቦ ተብሎ በሚጠሩት በሁለት ቦታዎች ስምሪት ከገባ የመንግስት ኃይል ጋር ነው የደፈጣ ጥቃትና የግንባር ውጊያ የተደረገው። የቦ መገንጠያ ተብሎ የሚጠራው አካባቢ በተፈጸመ የደፈጣ ጥቃት ጉዳት ደርሷል። ጉዳቱን በተመለከተ ግን በዝርዝር ለማወቅ አልተቻለም። ከዚህ ከዚህ ጥቃት በኋላ በተለይ ወደ ከደብረ ኤልያስ ቸርተክል ተብሎ ወደሚጠራው ቦታ የተንቀሳቀሰው የመንግስት ኃይል ቤት ለቤት ፍተሻ በሚል በሰዎች ላይ ማሰቃየት ፈጽሟል። በመሳሪያ ያደብቃቸዋል በሚል ድብደባ ፈጽሟል። ከፍተኛ የሆነ እንደዚሁ ማሰቃየት አድርጓል። በተለይ የሚሊሻ አባላት ቤት ለቤት እየገቡ ንብረት ጭምር ወስደዋል፣ ንብረት ጭምር ዘርፈዋል ሲሉ ነው የመረጃ ምንጮች እየገለጹት። ወደ ሰሜን ወሎ ስንመለስ ሰሜን ወሎ ሐብሩ ወረራሎ ተብሎ በሚጠራ ቦታ ከመርሳ ከተማ በቅርብ ርቀት በተፈጸመ ድንገተኛ የደፈጣ ጥቃት ጉዳት ደርሷል። በዚህ የደፈጣ ጥቃት ከመርሳ ከተማ የተንቀሳቀሰ የአድማ ብተና እና የመከላከያ ላይ ነው ጥቃት የተፈጸመው። በጥቃቱ የጋንታ መሪን ጨምሮ ቁጥራቸው ያልታወቁ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። በሌላ መረጃ በዚሁ እንግዲህ በአምባሰል ተራሮች እንግዲህ እስከ የጁ እስከ ሐይቅ ድረስ ባሉት መርሳን፣ ውርጌሳን ተራራማ አካባቢዎች ጨምሮ ከግዳጅ ቀጠና የወጡ ወታደሮች በዚህ ስምሪት ቀጠና ወደ ፋኖ መቀላቀላቸውንም የወጡ መረጃዎች ያሳያሉ። በትላንትና ሁለት እንግዲህ ወደ ፋኖ የደረትት የወገብ ዘጥቅና ሙሉ ትጥቅ ይዘው የተቀላቀሉ ወታደሮች አሉ። ከዛ ቀደም ብሎ በሌላ መረጃ እንግዲህ ከዚህ ግዳጅ ቀጠና ከውርጌሳ ቀያፈር፣ አምባጎራ፣ ከአምባሰል ቁንጥሮ አካባቢዎች ባለፈው ሐሙስ ጀምሮ ቁጥራቸው ወደ ሰላሳ የሚደርሱ ወታደሮች ከስምሪት ቀጠና ወጥተዋል። ከፊሎቹ ወደ ፋኖ መቀላቀላቸው ሲረጋገጥ፣ ሌሎቹ ደግሞ እስካሁን ድረስ እየደረሱበት አልታወቀም። አንድም ወደ ቤተሰብ ሄደዋል፣ ሌላም ደግሞ ራሳቸውን ደብቀው ይሆናል የሚል ነው። በዚህ ምክንያት እንግዲህ በአካባቢ ያለው ወታደራዊ ስምሪት ላይ እንደዚሁ አዲስ መመሪያና ማስተካከያም ታዟል። ሌላው እንግዲህ በዚህ ሰዓት ወደ ኋላ የመለስባቸው መረጃዎች ይኖራሉ። ወደ እፍኖ ሰላም ቀጠና እንዲሁም ደግሞ ወደ ወልቃይት ቀጠናም ተጨማሪ መረጃዎችን በሌላ የመረጃ ሰዓት አካትቼ ይመጣ ይሆናል። ሁልጊዜም ላይክ፣ ሸር፣ ሰብስክራይብ እያደርጋችሁና እየተከታተላችሁ ስለሆነ በእጅጉ ነው የማመሰግነው። ሀሳብ አስተ ቢኖራችሁ ጥቆማ፣ ዜና ጂሜል ዶት ኮም ላይ ላኩልኝ። ከላካችሁ ሊመካከል እንደዚሁ ሰሞኑ የተቀሰቀሰውን ወረርሽኝ ተከትሎ ሐኪሞች ለምን መረጃውን አወጣችሁ በሚል የሆስፒታል ስራ አስኪያጅ የጅንካ ሆስፒታል ስራ አስኪያጅ ዶክተር ከስራ ስለመታገዱ የሚገልጽ ጥቆማ ልካችኋል። ዛሬ ሌሎች መረጃዎች ደግሞ ጉዳዩን በተመለከተ ታስሯል የሚሉ መረጃዎችም ወጥተው ነበር። ዘግየት ብሎ የመጡ መረጃዎች ግን ከስራ ስለመታገዱም ስለመታሰሩም አላወቅንም ነው ያሉት እዛው ከጅንካ ሆስፒታል ያው እንግዲህ ብልጽግና ገመናዎች ወጡ በሚል የተፈጥሮ በሽታን እንኳ ለምን አጋለጣችሁ በሚል ሀኪሞቹን የሚያስርበት አገሪቱን እንግዲህ አፍኘ ድምፅ ሳይሰማ ያው እንግዲህ ካሁን በፊት ታየደ እንዳለው አብይ አህመድ ድምፅ ሳታሰሙ ግደሉ አልኳቸው እንጂ የሚለው ንግግር የሚታወስ ነው ለምን ገመና ይወጣል የሚል ነው እንግዲህ ብልጽግና የሚያሳስበው እንጂ በሽታ ሰው ሰራሽ አደጋ የተፈጥሮ አደጋ በዜጎች ላይ የሚያደርሰው ሞትና ሰቆቃ ብልጽግናን አያሳስበውም ለምን ሚስጥር ወጣ በሚል ሀኪም የሚያስር ነው እንግዲህ ብልጽግና ለዚህ ሰዓት ያዝኳቸው አጫጭር መረጃዎች እነዚህ ናቸው ስለተከታተላቸው ያመሰግናለሁ መልካም